አሰላሙ አለይኩም ረህመቱላህ በረካቱሁ ሰላም እንዴት ናችሁ? እስጋ ጥያቄ ያለን መልስ ሰንን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይለው። እንግዲህ ክርስትና እና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድን ነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው፣ ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገው ሃይማኖት አይደለም።

ለሙሴና ለመሲሁ ደንግገው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነብያት ደንግጎላቸው የነበረው ሃይማኖት ነው። ነብያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ሱብሃነሁ ወተዓላ ራሱ ሲናገር፣ ምናላ ኢነ ዲን ዐንድ አላህ አልኢስላም ይላል። ከእኔ ካምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም አልኢስላም ዲና ይላል። እስልምናን ሃይማኖት ነው ብቻ አደርኩላችሁ ይላል፣ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነብያት

ወደ ሐዋርያቶችም በትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ በማን በኩል በመሲሁ በኩል ምን የሚል ትእዛዝ ነው የተላለፈላቸው አሚኖ ቢ ወብረሱል የሚል በእኔ በአምላካችሁ በአላህ መኑ በላኩላችሁ መልእክተኛና ነቢይም እመኑ አላቸው ከዚያ በኋላ ቋሉ አመና አምንናል ላሉ ወሻድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነቢያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል ለነቢያቶች የሚል የለ ቸዋለ ክርስትና የሚባለን እምነት ተከተሉ ብሎ በፍጹም አላዘዛቸው። ነቢያቶችም ክርስትና ላይ ሰዎች እንዲኖሩ አልሰበኩም፣ ወይም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። ዛቸውን የሐዋርያ ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። በዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣሽ እኮ 12 መካከል እንኳን አይደሉም፣ ጳውሎስና ባርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው፣ ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም፣ ነብያቶች እውቅና አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገፍኩት ሃይማኖት ነው ለቀደምት ነቢያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነቢያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነቢያትን አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ አላሏቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነቢያት ወደ ነበሩበት መንገድ እንጠራቸዋለን።